ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም አለን። እንዴት ናችሁ? ዌልካም። እንግዲህ ቪዲዮን ላይክ፣ ሰብስክራይብ በማድረግ አበረታቱኝ ከፍ አድርጉኝ። እና ዛሬ የመጣሁት በሚያሳዝን ቪዲዮ ነው። በጣም ልብ የሚነካ ነው። በጣም የሚያሳዝን ቪዲዮ ነው የመጣሁበት ማለት ነው። እና ከመር በጣም ያሳዝናል። እንግዲህ ይቺ ቪዲዮ የምትመለከቷት ልጅ እንደኛው በስደት ብዙ አመት ለፍታ ለፍታ ለፍታ ሰርታ እና ገዝኪ የተሻለ ኑሮ ኑራለሁ ብላ በሶሻል ሚዲያ የተዋወቀችው ልጅ ለማግባት ወደ ኢትዮጵያ ትሄዳለች። ኢትዮጵያ በሄደችበት ሰዓት ያው ሄዳ እንደ ማንኛውም ሰው ያው ሽማግሌ ላክ ተብሎ በራሷው ብር ሽምግልናም ኒካውንም ሁሉንም አድርጋ በራሳው ብር አገባችው፣ ተጋቡ ማለት ነው። ከተጋቡ በኋላ ከዛ ወደ ቤታቸው ወደ ሚኖሩበት ያው በኪራይ ወደ ዛ ቤት ይሄዳሉ ማለት ነው። እና ይች ልጅ ለምንድን ነው እንደዚህ የምታደርጊውን ብትባል፣ ቤተሰብ ቢላትም አይሆንሽም ቢቅርብሽም ቢሏት አልሰማችም አልሰማችም። እና ፍቅር ያሸንፋል፣ ብርን ባይኖረው ፍቅር ያሸንፋል፣ ትዳር ፈልጋለሁ ብላ ወደ ትዳሩ ገባች ማለት ነው። ገብታ ግን ህይወቷ እንደዚህ ነው ምስቅልቅልቅል ያለው ማርያምን በጣም ያሳዝናል። እና እኛ ቆይ መቼ ነው የምንማረው? ሺ የስደት እህቶች እንዴ፣ ቢያንስ ከው ከአንዱ አንዱ መማር አለብን። አሁን ሶሻል ሚዲያ ላይ ስንት ጊዜ ሲሰበክ ስንት ጊዜ እኛ ስናለቅ ሴቶችሽ፣ ስንት ጊዜ እናልቅ? ስንት ጊዜ ተዋለ ስንት ጊዜ ተወራ ቆይ በአንዱ ሰምተን በአንዱ ነው እንደምናፈሰው። አረ ተው ተው በቃ እንዴ ትዳርም ሁሉም እኮ ፈጣሪ ሰጥ ነው እና ደግሞ ትዳርም ሲያዝ ማለት ነው። ደግሞ በሶሻል ሚዲያ ይቅር ይቅር፣ አትጋቡ። ከምሬንም ነው፣ ይሆነኛል ብላችሁ አትመኑ። ሄዳችሁ እዛው በአካል ያገኛችሁትን ሰው በደንብ ባጣርታችሁ ማንነቱን ምንነቱን ገልብጣችሁ በደንብ አታርታችሁ፣ አግቦ ተትተር የሚቀር የለም። ግን የማገባበብ ሰው ማን ነው ነው መጀመሪያ? ምን አይነት ሰው ነው? ነገ የልጆች አባት ሊሆን የሚችል ነው። ነገ ልጆችን የሚመራ ነው። ቢያንስ ትንሽዬ እንኳ ስራ ያለው የዕለት ጉርሱን ይዞ የሚገባ ለአንቺ የሚያስብልሽ መሆን አለበት። ዝም ብለን በጭፉን እንገባና በኋላ ላይ በቃ ይህው ህይወታችን ማለት ነው። ዝቃጭታች ህይወታችን ምስቅልቅ ይላል። ይህ የዘለአ ህይወት ነው። እኛ ምክንያቱም በስደት ላይ ብዙ አልፈዋል፣ እድሜ ሄደዋል። እንደገና ሄደን ደግሞ አሁንም ወደታች ተሆነ፣ መቼም ከፍ አንለም፣ መቼም አንለወጥም፣ መቼም ሰው አንሆንም። ግን መምረጥ አለብን እንዴ? ዝም ብሎ እዛ የተገኘውን እንደ ማንንም ዝም ብሎ የማንን ዱር የማንንም ዝም ብሎ ወድቆ አብረሽ ባህር ወይንም አብረሽ ገደል መግባት የለበትም። ቢያንስ አስተሳሰቡ እንኳ የተሻለ መሆን አለበት። ይሄ ሰው ገንዘብ ሰጥቼው ነገ አብሮኝ ይለወጣሉ፣ መስራት ይችላሉ የሚለውን ማገናዘብ አለብን። ዝም ብለን ዝም ብለን መከታት መዘፈቅ የለብንም። እና ያ ሰው አስተሳሰቡ እንኳ ጥሩ ተሆነ ነገ ሰርቶ የሚለወጥ ተሆነ ችግር የለውም። ብታደርጊው ሰርታችሁ ልትለወጡ ትችላላችሁ፣ ግን ዝም ብለን ማንኛውም ሰው ላይ መዘፈቅ የለብንም እና ሕይወታችንን አልሆነ ውስጥ እንደገና ወደ መቀራቅር ነ መክታት እየለብንም ጥሩ አይደለም። እና ባካቸው ባካቸው ታአንዱ አንዱ ትምህርት ንውሰድ ትምህርት ተማሩ። እንዲህ በዛ እስከ መቼ ነው የምናለቅ ሰው እስከ ምቼ? በቃ እንዲ ግድና እን እና በጣም ያሳዝና። እስኪ ወደ ዲዮ አሁን ሰአት የሚያናድደኝ እንግት ደልጆቼ የሆነ ነገር አላስቀመጥኩም። እኔ አሁን ህይወቴ ያስጠላኛል። ሴቷ ልጅ ወንድምቤ ነው ሰጠዋት። ግን አሁን ሳለ መኖሬ ዋጋ አለው እላለሁ። ሞት ይሻለኛል እላለሁ። ከመጣ በኋላ ታመምኩ ወር ከሳምንት ምናምን የሆነኛል። ሐኪም ቤት ገባሁ። ወገቤ ያመመኝ ሙገሻንጋ ገብቻለሁ

እናት አንዱ አንዱ ትምህርት መውሰድ አለብን። ፕሊዝ ፕሊዝ ፕሊዝ፣ ትምህርት እንውሰድ። ዝም ብለን ህይወታችንን አልሆን ውስጥ ውስደና አንግታት ትምህርት ተማሩ እንዴ! ግድ ግድ ነው እንዴ? በቃ ግድ ነው። ያኔ በቃ ባል ማግባት ግድ እኮ አይደለም። በቃ ፈጣሪ የመረቀው እኮ አለ፣ ላንቺ አለው አለ ህይወትሽን በጥሩ ነገር የምትመሪበት አለ እንደ ዝም ብላችሁ አልሆነ ማጥ ውስጥ ገብተን የዚህ ዓለም ህይወታችንን አልሆን ውስጥ መክተት ጥሩ አይደለም። እና እህቶቼ ትምህርት ውሰዱበት፣ ተማሩበት። ከባድ ነው። በቃ እኛ ቢያንስ ነገ ለልጆቻችን የምናተርፈው ነገር አለ። የልጆች አባት መሆን የሚችል መሆን አለበት። እና ትንሽ መንቀሳቀስ የሚሆን የሚችል መሆን አለበት ዝም ብለን አልሆነ ውስጥ ገብተን ተዘፍቀን በሶሻል ሚዲያ በመጣ ወንድ ህይወታችንን አናበላሽ። ፕሊዝ፣ ተጠንቀቁ። አስቡበት። በደንብ እያሰባችሁበት እና ይህም ቪዲዮ ከምንም በላይ ሼር አድርጉት፣ ሼር አድርጉት። ለእህቶቼ፣ ለስደት እህቶቼ እንዲደርስ ሼር አድርጉት። ትምህርት ይማሩበት። በጣም የሚያሳዝን ነው። በጣም ያሳዝነው። እንግዲህ ይቺ ልጅ በጣም ጉልበት አልቋል፣ ደክማለች አለች። አስባችሁታል እንግዲህ ያ ባልባል የተባለለትም ልጅ ወልዳለት ለልጅ እንኳ አባት መሆን የማይችል ተንከሲስ ነው ማለት ነው። ህይወቷን፣ ተንከሲስ እሱ ተንከሲስ፣ ድሮውንም ተተንከሲስ የተጠቃ መጨረሻውም ተንከሲስ ነው እና ከእንደዛ አይነት ጉድ እያሰብንበት መሆን አለበት። እባካችሁ ተጠንቀቁ። እኛ ነገ እኛ የምንጠገንበት እኛን እፎይ ብለን የምንኖርበት ህይወት መሆን አለበት የምንጀምረው። እንደዚህ አይነት ካልሆነ ደግሞ መጠበቅ አለብን። ሴት ነኝ እድሜ እሄዳለሁ አልጠብቅም ዝም ብዬ ይሻለኛል። ታዲያ ደግሞ ገብታችሁ ይሁን እንደዚህ ነው ውጤቱ፣ ሌላ ውጤት የለም። እና ፈጣሪ ይጠብቃችሁ። የስደተኞቼ በያለንበት ፈጣሪ ይጠብቀንላለሁ። መልካም ሁሉ እመኝላችኋለሁ። መልካም ሼር፣ ሰብስክራይብ አድርጉልኝ። አመሰግናለሁ። ቤተሰብ ይሁኑ።